ሰላም ሰላም ሰላም ውድ ቤተሰቦቼ፣ እንዴት ሰነበታችሁ? እኔ ዳና ነኝ። እግዚአብሔር ይመስገን ሰላም እንደሆናችሁ ተስፋ አደርጋለሁኝ። ውድ የገኒቱ ተከታታዮች፣ እንዴት ሰነበታችሁ? እኔ ዳና ነኝ። እግዚአብሔር ይመስገን አለሁላችሁ። ከሁን ደግሞ ሙቀት መጥቶ ይኸው ላባችን ቸፍ ቸፍ ይላል ማለት ነው። ጉንፋን ዞኛ ለድምጤ በጣም ይቅርታ እላለሁኝ። ትንሽ የማሳያችሁ ነገር ስላለ ነው ይመጣሁትኝ ሰአቱን ማሽተዋል ሲቀጥል ደግሞ ጉንፋን ዞኛል፣ ግን ነገር ግን ደግሞ ማረገውን ነገር ማሳየት ስላለብኝ ይጠቅማቸኋል ብዬ ስላሰብኩኝ ነው። ረመዳና ድክሞን በሰላም ወጥቷል። እንዴት ነው ተርፋችኋሉ? አይደለም እኔ ተርፌ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም መልካም ነው ከኔ። እናንተም ሰላም እንደምንትሆኑ ተስፋ አረጋለሁኝ። ሰላማችሁ ይብዛልኝ። ዛሬ ግን ጌላችሁ የመጣሁት ትንሽ ነገር ነው፣ ግን እየጠቅመናል። ብዙዋቸው ከራሴ ጀምሮ ነው። ብዙ ጊዜ ወይ ዛሬ እኮ ደክሞኛል፣ መተኛት አለብኝ። ጠዋት ተነስቼ ፊቴ ለቅለቀ ብዬ እወርዳለሁ፣ ባክሽ ደክሞኛል እንላለን እኛ። ግን የመዳብ ቅመም ብቻ ሳንሆን የእኛም ቅመም መሆን አለብን እህቶቼ፣ ማለት ነው። ዛሬ ጌላችሁ የመጣሁት ትንሽ ነገር አለ። ስራ ጨርሼ ወደ ክላስ የምገባበት ሰዓት ነው። እሱም ደግሞ የማረገውን ለምን ለእናንተ አላሳያችሁም? ለአንድ ሰው ሊጠቅም ይችላል። እኔ ውይ ወይ እሷ ስለተኛ ብላ አይደል ይህን ነገር ያደረገችው እኔ ስለምን አላረገው ብላችሁ ይሁን። አንዳንዴ ቁጭ ብለን እኔም ቢሆን መጥቼ ቁጭ ብዬ ስልኬን ነካካና ወይ ፊቷን ትታጠቁ የሆነ ነገር ትታረግ ወይ አሁን እነሳ ብዬ እነሳሳለሁኝ። እኔ እንደኔ ስላሰብኩትኝ ቀለል ያለች ነገር እየላችሁ መጥቻ አለሁኝ። ትንሽ ናት፣ ሁለት ነገር ናት። እሱ ምንድን ነው በማንኛውም ቤት የሚገኝ ነው። አረብ ሀገር ብትሉ ኢትዮጵያ ውስጥ ብትሉ፣ እሱ ምንድን ነው? ቆርጬው መጥቼ ነው። አንድ ቲማቲም ብቻ ነው የሚያስፈልገን፣ አንድ ቲማቲም እና ስኳር፣ ግማሽ ሲኒ ስኳር ነው የሚያስፈልገን። እሱ ምንድን ነው ለእኛ የሚጠቅመን ብትሉኝ ማለት ነው። እጃችን እንዴት ነው የደረቀው? ደርቆ የለም። አሳምቡሳ የጠቀለንበት፣ አጅና ያቦካንበት፣ እቃ ያጠምንበት ስለዚህ ወደ ራሳችን እንመለስ እህቶቼ። ሁሌም የመዳብ ኩሽና አያልቅም አይደለም። ስራችንንም በስርዓት እየሰራን እኛንም ደግሞ ራሳችንን አለመጣሉ አይደለ ስራችንን አክብራ የምንሰራለን ወደ እኛ ደግሞ መመለስ አለብን ማለት ነው እሱም ምንድን ነው ማድረገው ፊቴን እታጠባለሁኝ ማለት ነው እቀበዋለሁኝ ቲማቲሙን እንደዚህ እያረኩኝ እንደዚህ እያረኩኝ ፊቴን እንደዚህ አሸዋለሁ ማለት ነው በጣም ቆንጆ የሚጠቅም ነው። እውነት እናምላችሁ ብዙ ልጆች ማለት ነው እኔ ኮ ምግብ ስለምሰራ ፊቴ ማዳት ከሆነ እኔ ኮ ምግብ ዘይት ስለምጠብስ ፊቴ እንደዚህ ተብጉር ወጣብኝ ይላሉ ማለት ነው። ግን እንደዛ አይደለም። እውነት እናምላችሁ እኔ ሳውዲ ከመጣው ብዙ ጊዜ ሆኖኛል። ግን እግዚአብሔር ይመስገን ያው ምንም ነገር የለብኝም። እሱ ምንድን ነው ሌላ ነገር አልጠቀመም። በሳምንት ሁለት ጊዜ እጠቀማለሁ ይህንን ወይ ደግሞ ሎሚ ሎሚ ካለ ሎሚም በስኳር እንደዚህ እያደረግን መጠቀም በቀላሉ ማለት ነው። ቀላል ነገር ነው። የትኛውም ኢትዮጵያ ያላችሁ ትህቶችም ይገኛል። ኢትዮጵያም እንጠቀማለን። ስኳርም አለ ቲማቲምም አለ። በጣም ቀላል ነገር ነው። እኛ እናርገው ብለን ማሰብ ነው ያለብን ማለት። ወይ ደክሞኛል ብለን ሳይሆን ለምን አደርገዋለሁ? በቃ እኛ ለራሳችን ካልጎበዝም ማን ነው አይዞሽ በርቺ የሚለን አይደለም። ስለዚህ እህቶቼ እንደዚህ እያረኩኝ ሻሻችሁን አሰርት አረጉና ጸጉራችሁን ላይ ስኳር ስለሆነ እንዳይሄድባችሁ ማለት ነው። ስኳሩ ጸጉራችሁን እንዳያድርቅ እንደዚህ እያረጋችሁ። እኔ በምግብ ብቻ አይደለም በተለያየ እመጣላችኋለሁ ብያችኋለሁኝ። እናንተም አበረታቱኝ። ሰብስክራይብ ላይክ እያረጋችሁ አበረታቱን፣ የገኒቱ ተከታታዮች። እንደ አብረን እንደምናርግ ተስፋ አረጋለሁ እንደምንታግዙኝ ያሰብኩበት እንደምደርስ ከእናንተ ጋር ተስፋ ባለኝ እግዚአብሔርም ይረዳኛል ማለት ነው። ስለዚህ እንደዚህ እያደረግን እናዳርሰዋለን። ፊታችን ላይ ቀስ ብለን እንደዚህ እናሸዋለን ማለት ነው። በጣም ቀላል ነገር ነው፣ ግን ቀላል ነው ብለን እኛ የምንነቀው ነገር ማለት ነው ለእኛ ይጠቅመናል። አንዳንዱ የሆን አንዳንድ ክምስ ሲለን ማለት ነው። መጠን ትንግልጥ ነው የምንል አልጋው ላይ ግን እንደዛ ማድረግ የለብንም ራሳችንን መጠበቅ አለብን እህቶቼ። እንደዚህ በቀላሉ ምን ችግር አለው? አስር ደቂቃ ደቂቃ ለራሳችን ጊዜ ብንሰጥ እና በጣም ቀላለው እንደዚህ ይህን የማድረገውን ነው እንጂ የቆዳ ዶክተር ነኝ ምናምን አላልኳችሁም። ደግሞ ወደ መጥፎ እንዳትወስዱት እኔም የማደርገው ለእኔ ጠቀመኝም ብቻ ነው የሚመጣው ማለት ነው ራሴ ላይ ነው የምሞክረው። እና እንደዚህ ያረጋችሁ ክፊታችሁን ተንከባከቡ፣ ቆዳችሁን ተንከባከቡ። የተለያየ ሳሙና ራሱ ሳሙናዬን ማሳያችኋለሁ ሎሽንንም ማሳያችኋለሁኝ የምጠቀመውን። እግዚአብሔር ይመስገን ምንም አይነት ፊቴ ላይ በጉርም ሆነ ማዳት አልወጣብኝም። ኬሚካል ነፃ ነው ምንም ነገር ስኳር ማንኛውም ቤት አለ። ኢትዮጵያ ምንገባለን። ዋናው እኛ ተነሳስተን እናረገዋለን ወይ ነው እናረገዋለን ወይ ነው እንጂ በጣም ኢትዮጵያ ስኳር የማይጠቀማለህ የለም። ቲማቲም ብዙ እንግዲያውም ቲማቲም ነው የምንጠቀመው ኢትዮጵያ ውስጥ ነው፣ ለብዙ ነገር ማለት ነው። እና ከንፈራችንን እንደዚህ እያደረግን እናሸዋለን ማለት ነው። በጣም ሰዓት አይፈጅም። ትንሽ ሰዓት ነው እንደዚህ እያረኩትኝ። እኔ አሁን ብዙ ልጆች አሉ የሚያሳዩ ስለፊት፣ ሩዝ ይላሉ ድንች ይላሉ። ግን ጠቅማ የጠቀማችሁን ይኖራ ይችላል። እኔ ግን ሞክሬውም አላቅም። በቃ እኔ የምጠቀመው ወይ ስኳር ስኳርና ቲማቲም ወይ ደግሞ ሌሙንና ስኳር አለቅ እና እንደዛ ነው። እግዚአብሔር ይመስገን ፊቴ ላይ ምንም ነገር የለብኝም። ተጠቀሙት እህቶቼ። እጃችንንም እንደዚህ እያረኩኝ እንደዚህ እያረኩኝ እጠቀመዋለሁ ማለት ነው። እስከዚህ እስከ ላይ ድረስ ይሄ የተቋቆረው እጃችን የደረቀው እንደዚህ በጣም የሚያለሰልስልን ማለት ነው። እውነቴ ነው። ሞክሩትና ታመሰግኑኛላችሁ። እና በጣም ቀላለው፣ አይደክምም። ስራዬን ጨርሼ አሁን እኔ ልተኛ ምናምን አንዳንዴን እኮ አደርገዋለሁ። በጣም ድክም ሲለኝ ውይ ነገ ታጠባለሁ እላለሁኝ። ግን እንደዛ ማለት የለብንም እህቶቼ፣ በርትተን መታጠብ ነው። እኛው ለኛው ካልበረታን ምን ታረጉታላችሁ? አንድ ቀን እግዚአብሔር ብሎልን ሀገራችን እንገባ የለም እና ሀገራችንን ብንገባ እኮ ሳንሰራ አንኖርም። ስለዚህ አገራችንን ብንገባ ሳንሰራ ስለማንኖር እዚህም ሆነ ለስራ ነው ራሳችንን እየጠበቅን፣ የመዳብን ኩሽና እንደምንንከባከበው ራሳችንን ደግሞ መንከባከብ ነው። እሺ ውዶቼ፣ እኔ ቆንጆዎች ራሳችሁን ተንከባከቡ። ዩቱቤን ደግሞ ሰብስክራይብ አድርጉ እንጂ ምንድን ነው ዝም አላችሁ እኮ ሰብስክራይብ አድርጉልኝ፣ ኮሜ ጻፉልኝ፣ ላይክ አድርጉልኝ፣ ሼር ምናምን አድርጉልኝ ማለት ነው። ዝም አትበሉ፣ አዲስ ዩቱበር ነኝ እና ለዩቱበር ደሞ አዲስ ስለሆንኩ አሳድጉኝ ማለት ነው። እንዲያው እንደዚህ እያረኩኝ እንደዚህ እያረኩኝ ትንሽ አቆየዋለሁኝ። ከዛም በኋላ ታጠባለሁኝ። ታጥቤ ደሞ እመጣላችኋለሁ። ሰሙናይንም አሳያችኋለሁኝ፣ ሎሽኔንም አሳያችኋለሁ። መጠቀሙ በጣም ቆንጆ ነው ማለት ነው። ተጠቀሙት፣ ይጠቅማችኋል ማለት ነው። እጃችን በጣም ቆንጆ ነው የሚሆነው፣ ብዙ ጊዜ ማለት ነው። እውነቴን ነው የምላችሁ። እግዚአብሔርን አረቦቹ ራሱ ብርድ ምናምን ሲመጣ ማለት ነው እንደ እጅሽን አንቺን ሽምናጥ እኔ ኔ እጅ እኮ ነሸፈ ትላለች፣ መዳቤ ማለት ነው ሰው እጄ እኮ ኔ ነሸፋል፣ አንቺ እኮ ብዙ ቃያጠብሽ እንደዚህ አይነሸፍም ትላለች። ነሸፈ ማለት ያው ታውቃላችሁ አይደል? ይደርቃል ማለት ነው። እና ይደርቃል እጄ ማለት ነው። ስለዚህ እኔ ደግሞ የመዳብ ቅመም ለራሴ ወደ ራሴ ስመጣ መዳብዬ አታቅምን እንደምንጠቀም ማለት ነው። ዝም ብዬ እንደመጥቼ እንደ መጥቼ እንደምተኛ ምናምን መሰኝ ይመስላል። ያው ብዙ ጊዜ ታውቃላችሁ አይደለ እኛ ምንም የምናደርግ አይመስላቸውም፣ ወይ ራሳችን እንጠብቅ አይመስላቸውም። እና በቃ ይሆት ያለን ራሱ አይመስላቸውም ማለት ነው፣ አረቦቹ። እና የእነሱን ሳይሆን ጫወታው እኛ ስለ ራሳችን እንጫወት ማለት ነው። ስለዚህ ሞልቷል፣ አረብ ቤት ብዙ ነገር፣ እኛ መጠቀም ከቻልን አረቦች ደግሞ እስኪን ናቸው፣ ይህንን ለምን አደረጋችሁ እንደዚህ አይሉም። ሳቅ ብለው ዋው ማሻላ ምናምን ነው የሚሉት፣ አይደለም። እና የኛ ስንፍና ነው ይኸው። እጄን ሁሉ ቀብቼ እንደዚህ እንትን አድርጌዋለሁኝ፣ ታጠበዋለሁኝ። ትንሽ ቆይቼ ፊቴ እየደረቀልኝ ነው። አሁን ቶሎ የማይደርቀው ሙቀት ነው። በጣም ነው የሚሞቀው። በኢየሱስ በጣም ነው የሚሞቀው እህቶቼ፣ በጣም ይሞቃል። ለዛ ነው እንጂ ፊቴ እስካሁን ይደርቅ ነበረ። ግን ሙቀት አለ። ለዛውም ደግሞ እንደ ምቀይፍ ተከፍቶ ምናምን እነው እንትን የምንለው ግን በጣም ይሞቃል። ግን እግዚአብሔር ትግስቱን እና ብርታቱን እንዲሰጠን ጸልዩ እህቶቼ እና እንደዛ ላችኋለው። በርቱ አይዟችሁ፣ እንበርታ። እግዚአብሔር አምላክ ከሁላችሁም ጋር ይሁን። በርቱ። ያሰብነው ተሳክቶ ሀገራችን እስከምንገባ እንደዚህ እያረግን እራሳችንን መንከባከብ ነው። በርቱ እህቶቼ እና እንደዚህ አንሸዋለው ማለት ነው። እንደዚህ እያረኩኝ በጣም ቆንጆ ነው የሚያደረገው። እስከ ላይ ድረስ እንደዚህ እያረኩኝ ጠቀመዋለሁ በጣም ነው። በኋላ ላይ ልስልስ ነው የሚለው ማለት ነው። ፊቴ እየደረቀልኝ ነው እየደረቀልኝ ነው። ሄጂ ታጠበዋለሁ ማለት ነው። እንደዚህ እያረግን እጃችንን በደንብ እናለሰልሰዋለን ማለት ነው። ራሳችንን መንከባከብ አለብን እህቶቼ ብዙ ነገር ወጥተን ተሱቅ ምናምን ኢትዮጵያን ብንገባ በጣም ቀላል ነገር ነው ግማሽ ቲማቲም አንድ ሲኒ ሲጀመር አንድ ሲኒ ሳይሆን ሁለት ማንኪያም ማድረግ እንችላለን ማለት ነው እና ራስን ለመንከባከብ የኛ ስንፈት ነው ደግሞም ስለሚዳክመን ነው ይገባኛል በእርግጥ ይደክማል በጣም ነው የሚደክመው ግን ደግሞ ደከመኝ ብለን ስንተኛ እኛንስ ማን ያስታውሰናል ስለዚህ እራሳችንን ማስታወስ አለብን እህቶቼ። እንደዚህ ካርጌ እጅ እንኳን ቶሎ እንዲደርቅልኝ አይመስለኝም። ፊቴ ግን እየደረቀ ነው። እንደዚህ አረገዋለሁኝ። ብዙ አልጫ ነው። ቀስ ብዬ ነው፣ ቀስ ብዬ እንደዚህ አረገዋለሁኝ። ተጠቀሙት፣ እውነቴን ነው የምላችሁ፣ ይጠቅማችኋል። ምንም የሚጎዳ ነገር የለውም ኬሚካል የለውም ነፃ ነው። ስኳርም የሚጠጣ ነው። ቲማቲምም የሚበላ ነው። ምንም አይነት ኬሚካል ስለሌለው ይጠቅመናል። ተጠቀሙት እህቶቼ። እኔን አይታችሁ አንድ ሰው ያበረታል ብዬ ነው እንጂ ብዙ ሰዎች ሊያረጉት ይችላሉ። ግን ደግሞ እኔን የጠቀመኝን ለምን ለጓደኞቼ፣ ለቤተሰቦቼ አላካፍላቸውም ብዬ ነው የመጣሁት ማለት ነው። ራሴ ላይ ሞክሬ ጥቅም ያገኘሁበትን ነገር ነው ይላችሁ፣ የመጣሁት ሞክሩት። ምንም ኬሚካል ስለሌለው ፊታችሁን የሚነካው ነገር የለም። ይኸው ፊታችሁ ነው። እንደዚህ ተቀባሁትኝ ጅለቅለቅ አድርጌ፣ ምንም ያስቀረሁት ነገር የለኝም። ተጠቀሙት ማለት ነው። ምንም አይነት ነገር አይወጣባችሁም። በእርግጥ ሊስማማችሁም ላይስማማችሁም ይችላል እኮ ግን ደግሞ ይሄ ምንም አይነት ኬሚካል እስከሌለው ሜካፕ አይደለም፣ ምንም ነገር የለም። ስኳርና ቲማቲም እስከሆነ ድረስ ምንም የሚጎዳችው ነገር የለም። ሞክሩት። ታጥቤ ልምጣ መሰለኝ። በዚህ አጋጣሚ ሳሙናው ይሄ ሳሙና ነው። ለብዙ ጊዜ ተጠቀሙት። ይሄ ሳሙና ነው። እዚህ ሀገር ከመጣሁ ጀምሮ ይህን ሳሙና ነው ስጠቀመው የኖርኩት ማለት ነው ከጠቀማችሁ እስክርንጆት አርቡና አስገዙት፣ ይጠቅማችኋል። ሎሽን ደግሞ ፋልዚን ሎሽን ነው የሚለው። በጣም ቆንጆ ነው፣ በእውነት ነው የምላችሁ። ሽታው አይረብሽም፣ ብዙም አይሸትም፣ ብዙም ደግሞ ሽታ የለውም አትሉትም። በጣም ቆንጆ ነው። ለፊቴ ነው የምጠቀመው ማለት ነው። ይህን ለፊቴ ብቻ ነው የምጠቀመው። ለእጄ ደግሞ ፋልዚን አለኝ ማለት ነው። እሱንም ማሳያችኋለሁ። እየተቀባሁ ታጠቤ ልምጣላችሁ መሰለኝ። ሰዓቱም እየሄደብኝ ስለሆነ መተኛት አለብኝ አይደለ? እንደዚህ ከመተኛታችን በፊት ጸሎት ከማረጋችን በፊት እንደዚህ ተጣጥበን ተቀራርተን ፎ ብለን ብንነሳ ብንተኛ ስንነሳ ደግሞ ቅልል ይለናል፣ ድካማችን ይጠፋል። እና ብዙ ነገር ጥቅም እናገኝበታለን። ጉዳት የለው እናቶቼ እንዴት ስልኬን እንደምዘጋ ራሱ አላቅም። እጄ ሁላ ስኳር ነው እንደምንታውኝ። ታጥቤ ልምጣላችሁ። ታጥቤ መጥቼ ደግሞ ሎሽን እየተቀባሁትኝ እጄን፣ ፋልዚኑን እየተቀባሁት አሳያችኋለሁ ማለት ነው እህቶቼ፣ ሞክሩት። ምንም አይነት ጥቅም ጥቅም ነው እንጂ ጉዳት የለውም። ምንም ነገር የሚጎዳችሁ ነገር የለም። እንደዚህ አድርጌ ግማሹ ሎሚ ግማሹን ቲማቲም ነው የጨረስኩትኝ ማለት ነው። አሁን ራሱ አለው ቶሎ ስለማይደርቅ ቲማቲም። አሁን ሙቀት ስለሆነ እኔም እያላበኝ ነው፣ ታውቃላችሁ እኔም ያልበኛል። አሁን የብርድ ሰዓት ሲሆን ድርቅ ነው የሚለው ስኳሩ ይደርቃል። ያኔ ደግሞ ሲደርቅ ትንሽ አሪፍ ነው ግን ችግር የለውም። እንደዚህ ማርጌ ሄጄ ታጥቤው እመጣለሁ ማለት ነው። ችግር የለውም። እንደዚህ ያማረ ፊት እንዲኖራችሁ ተጠቀሙት። በጣም ቀላል ነው። አንገቴን ራሱ ይሸረሳሁትኝ እንደዚህ እያረጋችሁ እስከ አንገታችሁ ድረስ መጠቀም ትችላላችሁ። እኛ ንጠቅ እንሸፈን የለን ይሄኛው ማለት አንገታችንን ሻርብ ሂጃብ ስለምንለብስ እንደዚህ አርገን እንዳይጠቁር እዚህ ጋር እንዳይሸባሸብ አንገታችን ይረዳናል ማለት ነው። ስትታጠቡ ሁሌ ወይ ደግሞ የሆነ ነገር ፊታችሁን ትትቀቡ አብራችሁ ቀቡት ማለት ነው። መርሳት የለባችሁም። እኔ ግን ከመጀመሪያው ጀምሮ ረስቼ ነው፣ ግን ስቀባ እጠቀማለሁኝ። እንደዚህ እስከ አንገቴ ድረስ ነው የምጠቀመው ማለት ነው። ምንም የምተው ነገር የለኝም። እንደዚህ እቀባዋለሁኝ ማለት ነው። አሸት አሸት አደርገዋለሁ። ስኳሩ ስለሚሻክር ቀስ ብላችሁ እንደዚህ አሸት አሸት እያደረጋችሁ ተጠቀሙት ማለት ነው። እህቶቼ አየሩ ሲቀየር ጉንፋን ያዘው ሰው ማነው? እኔ ሁሌም ይዘኛል። ሲወጣም ይዘኛል። ብርድም ሲገባ ያመኛል። ሙቃትም ሲመጣ ያመኛል። አየሩ ሲቀያየር ሁሌ ጉንፋን እንዳያዘኝ ነው እና እንደዛ ነው። እኔ በነገራችሁ ላይ ጉንፋን አያጣኝም። ዩቱብ ላይ ራሱ እንደዚ ጉንፋን ወይ የሆነ ነገር እያየሁኝ ታሳለች። ነገ ጧትን የሚያስለኛል፣ ለምን እንደሆነ ባላቅም ማለት ነው እንደዚህ የሚያረጋችሁ ልጆች እስኪ ጻፉልኝ፣ አላችሁ ወይንስ እኔን ብቻ ነው የሚጫወትብኝ? እና ታጠቤ ልምጣ። ስልኬን እንዴት ነው የምዘጋው? እሱን ፈጣሪ ወቀው። እስኪ ቀስ ብዬ ልንካው መሰለኝ። ታጠቤላችሁ ልምጣ ማለት ነው። ስለማይመቸኝ ነው እንጂ ያወራችሁ መታጠብ እችል ነበር፣ ግን አይመችም። ጠብቁኝ። ውድ የገኒቱ ተከታታዮች ተመልሼ መጥቻለሁኝ። ፊቴን ታጠቤ እንደዚህ ጨረቃ አስመስሎኛል። እግዚአብሔር ይመስገን አሁን ደግሞ ታጥቤ እየታጠብ ካላሳየኋችሁ ሻወር ቤት ስለምታጠብ አይመችም ማለት ነው። ስልኬን ማስቀመጫ ስለሌለ ነው። ቅድም ያሳየኋችሁን ሎሽን ደግሞ እንደዚህን ከፍትና ይታያችኋል ብዬ ተስፋ አረጋለሁኝ ማለት ነው። በስሱ እንደዚህ እያረኩ እቀባዋለሁኝ ማለት ነው። እህቶቼ ለእኛ ሰዓትና ጊዜ መስጠት አለብን ለራሳችን ማለት ነው። እና እንደዚህ እያረግን ባለችን ሰዓት ለራሳችን መሆን አለብን እህቶቼ። ራሳችሁን ተንከባከቡ፣ ራሳችሁን ጠብቁ ለማለት ወዳለሁኝ። በጣም ቀላል ነገር ነው። በጣም ቆንጆ ሎሽን። እውነቴን ነው የምላችሁ፣ እኔ ቆይቻለሁ ነው ከተጠቀምኩት ይሄንና ምንም አይነት ፊቴ ላይ እንደምንታወት ነው። እግዚአብሔር ይመስገን እግዚአብሔር አራርቶኝ ምግብም እሰራለሁ ምንም ነገር አልወጣብኝም ማለት ነው። ሞክሩት። ማዳት ያለባችሁ በጉርም አንዳንዴ ኮ ሳሙናም ከእኔ አሁን ከዚህ አሁን ከሳየኋችሁ ሳሙና ሌላ ከተጠቀምኩኝ ፊቴ ላይ ችፍ ይልብኛል ማለት ነው። ከዛን እንደዚህ አንገቴንም እቀባዋለሁ ማለት ነው። ሻርብ ስለምንሸፈን ሻርቡ እንዳያጠቁረን ማለት ነው። እንደዚህ ቀቧለሁኝ። ቆንጆ ነው የሆነው። እራሳችሁን ተንከባከቡ። ዛሬ እየላችሁ የመጣሁትን ነገር ትወዱታላችሁ ብዬ ተስፋ አደርጋለሁኝ። አይደለም ወይ ነገ ታጠባለው ወይ ዛሬ ደክሞኛል የምንለውን ነገር እንቀንሳለን ማለት ነው። ገኒን እያያችሁ ትጎብዛላችሁ ማለት ነው። ፊቴን እንደዚህ አርጌ አከናወንኩ ጨረስኩኝ ማለት ነው። ወደ እጄ ደግሞ ስመጣላችሁ እህቶቼ ይሄኛውን ፋርዚን እንገዛና ይሄኛውን ፋርዚን እንገዛና ምንድን ነው የምናደረገው? ለእጃችን ና አልጠቀመውም ለማሳየት ነው። ምክንያቱም ያዘጋጀው ስላለኝ እዚህ ጋር ግን እመጣና ሌላ አለኝ። ከራኑ አይደለም፣ እንደዚህ ቢጫ ነው። አሁን እንደዚህ ሳል ጋመስ ሲል ወይ ደግሞ በሌላ እቃ ቀንሳችሁ አንድ ግማሽ ሎሚ ታረጋላችሁ። ከዚህ ላይ ሎሽን ትቀንሳላችሁ፣ አንድ ላይ ማለት ነው። ከዛን ዜዜቱን ዜዜቱን ማለት በአረብ አገር ማንም ታውቃላችሁ። ወይ ደግሞ ብሔራዊ ዘይት ብሔራዊ ዘይት ይባላል። በኢትዮጵያ መሰለኝ እንደዛ ነው ባል እኔ እንጃ ብዙም ባላቅም። እንደዚህ ግማሽ ሎሚ ዜት ዜቱን፣ አንድ ሲኒ በቡና መጠጫ እነሱ በሚጠጡበት አንድ ሲኒ፣ ከዛን ሙሉ ነው አዋህጀው ያልቃል ማለት ነው። ዶሽ ለደባልቅበት አለሁኝ። ከዛን አንድ ላይ ሚክስ እናረግና ለእጃችን በጣም ጠቃሚ ነው። ከንፈሬን ደግሞ ከዚህ ላይ ምንም ነገር ካነካው ላይ እንደዚህ ወስድና ከንፈሬን እንደዚህ እቀበዋለሁ እንዳይደርቅ ማለት ነው። ይኔ ቻፕስቲክ ፋርዚን ነው ምንም ነገር አይሆንም። ከንፈሬም እግዚአብሔር ይመስገን አይደርቅም። የምጠቀመው ይህን ነው። በጣም ስልም የምጠቀመው ይህን ነው ከዚህ ውጪ ምንም ነገር አልጠቀምም። ይህንን ግን እንደዚህ አውጣና በዛረግ ረግ እንደዚህ አውጣና ማለት ነው። እንደዚህ እያረኩኝ እጄ ልክ ፀጉር ቅባት እንደሚቀባ እንደዚህ በደንብ ቀባዋለው ማለት ነው። እሱም ምንድን ነው እንደዚህ ማረገው እጄ ልስ ልስ እንዲልልኝ ምንም ነገር ስራ የሰራው ራሱ አይመስልም፣ ማለት ነው። እኛ ተጎበዝን እማይደረስበትና የማይደረግ ነገር የለም። የእኛ ጥንካሬ ነው፣ የእኛ ጉብዝና ነው። እህቶቼ ራሳችሁን ጠብቁ፣ አይዟችሁ። ከእግዚአብሔር ጋር እኛም አንድ ቀን ደግሞ ሀገራችን ገብተን ሰው ይደረሰበት፣ ሰው ይቆምበት፣ እንቆማለን። ዋናው ጤና ነው፣ እና በያላችሁበት ሰላምና ፍቅር ጤና ብዝ ይበልልኝ። እህቶቼ አይዟችሁ፣ እንዳታማረሩ። ሁሉም ነገር ለመልካም ነው፣ ለበጎ ነው እያልን መጠንከር ነው ማለት ነው። እንደዚህ ልስልስ ያለ እጅ ይኖራችኋል። ይኸው በጣም የለሰለሰ ነው፣ እግዚአብሔር ይመስገን። ሰውነቴ ላይ ምንም ጥቋቁ ምናምን አይወጣብኝም፣ እግዚአብሔር ይመስገን። ራሴ በጣም ነው የምንከባከበው። እናንተም ራሳችሁን ወደዱ። ይህን ይመስላል። የዛሬ ምሽቴ ማለት ነው። ሰዓቱን ቢሄድ ይሄድ ችግር የለውም። ይኸው ያማረ እጅ በጣም ነው የሚለሰልሰው። በእውነት ነው የምላቸው ሁላችሁ ሞክሩት። በጣም ልስልስ ነው የሚለው። ፊቴም እንደዚህ ጨረቃ መስሏል ማለት ነው። እግዚአብሔር ይመስገን። እናንተም ሞክሩት። ውድ የገኒቶ ተከታታዮች ሞክሩት እና እስኪ ቆንጆ ከሆነ ኮሜንት ላይ ጻፉልኝ፣ ቆንጆ ነው እያላችሁ ማለት ነው። እንደዚህ የእጅ ጥፍራችን ላይ እኔ ጥፍሬን አላሳድግም፣ ግን ብዙ ጊዜ ምግብ ስለምሰራ ጥፍሬን አላሳድግም። ጥፍር ማሳደግ እኔ አልወድም ማለት ነው። እንደዚህ ተጠብጥብ ብላችሁ ቅልል ሲል ደስ ሲል ብታወት በእውነት ነው የምላችሁ። ሞክሩትና ያኔት ታገኙታላችሁ። ወደ ክላስ ንገባ እንደዚህ ትጥብጥብ ብለን ራሳችንን ጠብቀን ፊታችንን ሞርቸራይዝ አድርገን እጃችን ሞርቸራይዝ ከሆኑ ልስ ልስ ብሎ እንደዚህ ጸሎት አድርገን ስንተኛ ያለው ረፍት ረፍት እንዳይመስላችሁ። ይህንን ለማስተላለፍ ነው በጣም አመሰግናለሁኝ። እግዚአብሔር አምላክ ሀገራችንን ሰላሟን ይመልስልን፣ ቅድስት ኢትዮጵያን መድኃኔዓለም ሰላሟን ያምጣልን፣ እኛንም በሰላም ያስገባን እያልኩኝ እዚህ ላይ ሰናበታለሁ። እህቶቼ ባይ፣ ወዳችኋለሁኝ